ሰላም እንዴት አላችሁ? ዛሬ ደግሞ በእናንተ ውድ ቤተሰቦች ተደጋጋሚ ጥያቄ መሰረት አፕሊኬሽን አጠቃቀም እንዴት እንጠቀም የሚል ብዙ ጥያቄ ስለነበረ እሱን ለማብራራት ይዤላችሁ መጥቻለሁ። አፕሊኬሽኑን የምታወቅዱት እኛ በኢንቫይት ከያላቸው በኋላ ቴሌግራም ላይ ገብታችሁ ከወረደ በኋላ ዳሽቦርድ ላይ ፊትለፊቱ እንደዚህ ይመስላል። አፕሊኬሽኑ መንሃል ወደ ይመጣላችኋል። እሱ ከበጣ በኋላ እንዴት የምንጠቀመው እኔ ሎጋውት አርጌ እንደ አዲስ አሳያቸዋልሁ ወደ የሚገባ ተነበረ አሁን ልውጣና ተመዝግቤ ነው ማሳያችሁ። አሁን እንደምታዩት እናንተ ጋር እንኳን ወደ መንሃል ለሰላም መጥደና ስልክ ቁጥር ይሄ ለፍቃድ ያስገቡ ይላል። ይሄ ይግቡ ሲሆን ተመዝግቦ ከአሁን በፊት ሪጅስተር ያደረገ ተማሪ ነው ይሄ። ስለዚህ ለአዲስ ተማሪ ስለማይሆን ይመዝገቡ የምትለዋል። ሁለተኛው ከታች ያለችው ክሊክ አላይ ነው ማለት ሃለው ሪጅስተር ቱ ጌት ስታርት ትሪዝና የእርስዎን ስም ያስገቡ ይላል። የእርስዎን ስም ለምሳሌ ናኦል ባስገባ ናኦል አስገባውን ስለ ኮምፒውተር እዚ ውስጠኝ ኩ ከፎስ መኖር አለበት። ኦቲፒ ስለሚኖርም ኦቲፒ ሲገባ ማስገባት አለብን የግድ። ስልኩ የት የሚሆን ችግር የለውም ብቻ ኦቲፒ ማስገባት አለብን። አሁን ናኦል አበበ ብለን ተመዝግበናል ን አስገብተናል። የይለፍ ቃል ያስገቡ የሚለው ላይ ተመዝጋቢው የፈለገው የይለፍ ቃል ማስገባት ይችላል። እኛ ለምሳሌ ኤምቲ ብለን ዛሬ በአካል ሰው ሚመጣ የሚሰጠው መስገባ ቁጥር አራት መቶ ዘጠና ዘጠኝ አስራ ስምንት ነው። ይሄንን ደግሞ ማስገባት ያስፈልጋል። ኤምቲ ኤምቲ አራት ዘጠና ዘጠኝ አስራ ስምንት ኤምቲ ብላችሁ ጀምሩ። ጥሩ ነው። መንሃል ትሬኒንግ ስለሚል ማለት ነው። ነገር ግን የምትፈልጉት የራሳችሁን አሁን አሁን ታሁን ናአሁበር የራሱን ቁጥር ነው ያስገባው ማለት ነው። ሁለት ጊዜ መደገብ አለበት። ስልክ ቁጥሩ ግን ኦቲፒ እንዲገባለት ከፎ ውስጥ መሆን አለበት። ከዛ ይህ መዝደቡ የሚል እሱን ክሊክ እናደረገዋለን። እንደምታዩት ኦቲፒ ቬሪፊኬሽን እያረገ ነው እያረገ ነው። ኦቲፒ ሲገባ ከስልም ካፕ ገብተን ኦቲፒ እናስገባለን። ይህ ኦቲፒ ብሎ የሚያስገባል የሚመጠራሽ ቁጥር አለ ሰማንያ ሰማኒያ ስድስት ስልሳ ስምንት የሚል አራት ልጅ ማርነ ጃኮብ ኦቲፒ ገብቷል። ይህ ከገባ በኋላ ዳሽቦርዱ ሰላም ማአውሊን እና እንኳን ወደ መንሃል በሰላም መጡ ይላል። ፊት ለፊት ጋር ኖቲኬሽን ምልክት አለች። ሰው ሲከፍል የሆነ ነገር ሲሆን ሚሴ ሲላግለት ኖቲኬሽን የሚያበቅ ክፍል ነው። ሌላው መንሃል ከሚለው ስር ከታች በኩል ስለኛ የሚል ምልክት አለው። ስለኛ ማለት ይችኛዋ ስለ ካምፓኒው ሙሉ መረጃ ማወቅ የሚፈልግ ሰው እዚህ ጋር አባውት መንሃል ላይ ገብቶ መንሃል ማነው የሚለውን ዲቴል ቪዲዮና ና ፒዲኤፎች መጠቀም ይችላል። እቺ ማቀይ ፒዲፍ እዚህ ጋር ብንነካ ለምሳሌ ስለ ካምፓኒ ፕሮፋይል መንሃል እንደተወጋዳ ሆነ የሚለውን ካምፓኒ ፕሮፋይል ዲቴል የሚያሳይ ፓርት ነው። ይህን እንዳሉ ብትይዙት ለእናንተ መውለድ ይቻላል። ልክ እንደዚህ ሆኖ ማለት ነው። ካምፓኒ ፕሮፋይል ብሎ ያሳያቸዋል። ይህንን በሚገባ መንሃል ምን ይታራል፣ ምንድን ነው ያሉ የሚለውን ለማዋግ ይረዳቸዋል። ይህ ስለ ድርጅቱ ወይም ስለ መንሃል መንሃል ማወቅ ስትፈልጉ ይሄ ባክ እናደርገውና አሁንም፣ ለምሳሌ ሰው እየፈለገው ስልጠና ብቻ ሊሆን እና የአብዛኛዎቹ ጥያቄዎች ስልጠና ስለሆነ ስልጠናዎች የሚለው ላይ ክሊክ አድርገን እንገባለን። እሱን ስገባ ሁሉም ስልጠናዎች አሉ። ቢዝነስ አለ፣ ቡክ አለ፣ ባልፋቢ ላንጎች እያለ ተቀምጧል። እኛ የምንፈልገው ብዙ ጊዜ ሳሙና ቢሆን ሳሙና ላይ ይገባል። ኮስሞቲክስ ከሆነ ኮስሞቲክስ። አሁን ግን እ ሳሙና ብቻ ያሳያቸው ሳሙና ላይ ስንገባ በዚህ መልክ ከፍትላቸዋል። የመጀመሪያው ፈሳሽ የልብስ ሳሙና ፈሳሽ የልብስ ሳሙና አሰራር የለና ይሄ ተቀምጧል። እሱን ክሊክ ብናረግ ለምሳሌ እዚሽ ጋር ሊኪድ ክሎሶ ፈሳሽ የልብስ ሳሙና ይልና የሚያስተምሩ መሐመድ ብሬ ነው። ኮርሱ ፈሳሽ ሳሙና ካታጎሪ ስለ ትምህርቱ ማብራሪያ አለ ምክንያቱ ስጋ በመንሃል ትሬዲንግ ኃላፊነቱ የተወሰነ የግል ማህበር ያጫጭ ጊዜ የት የሚል ትምህርት ስልጠና አገልግሎት የሳሙና ስልጠና ክፍል። ይህ ፈሳሽ የልብስ ሳሙና ስራ የሚማሩበት ክፍል ሲሆን የሚመረትበትን እና ከተመረተ በኋላ የሚቆይበት ጊዜ፣ የገበያ ሁኔታና ጥሬ ዕቃ ዋጋ መጨመርና መቀነስ፣ እንዲሁም ከገበያ መጥፋትን የሚመረትበትን አየር ንብረትና መለዋወጥ ወዘተ ታሳቢ ያደረገ አስራ አምስት ፎርሙላዎች ይገኙበታል። ከመወሰነው በፊት ከስር ያለውን የመጀመሪያ ቪዲዮ ብንመለከትና ፒዲፉን በደንብ ያንጉ ይላል። ይህ ማለት ሰዎች ከመክፈላቸው በፊት እዚች ጋር አሁን አቶ ናዎች ስላልከፈለ ቁልፍ ነው አይከፍትለትም። ነገር ግን አንድ ቪዲዮ ክፍት ነው። ይህ ቪዲዮ ማለት ለመወሰን የሚደዳችሁን ሙሉ ማብራሪያ የያዘ ቪዲዮ ነው። ይህ ቪዲዮ ክፍታችሁ ነበሩን መመልከት ይችላሉ ማለት ነው። እንደምታየው ትንሽ ስድስት ደቂቃ ነው ይሄ ሙሉ ሰባት ሺህ አንስቶ ብር ለምን እንደምትከፍሉና ምንም ጥቅም እንዳለ የሚያብራራ ስለሆነ ይህን በሚገባ ማየት ጥሩ ነው። ከዛ ሲቀጥል እዚህ ጋር ፒዲፍ ብትከፍቷ ደግሞ የመጀመሪያ ፒዲፍ ይቺ እንደምትያዩት ነው። በቪዲዮ ያለው በፒዲፍ ቪዲዮ መስራት ማይችል ሰው ፒዲፍ እንጠቀም ነው። ሌላ እዚህ ላይ ምን አለ መሰራለች ኬሚካል ያው ተስታስቡ ይህ እንደሚገዙ ከስልክ ጭምር ለምሳሌ ችማ ምናያል ትንሽ ላምበቃቸው ለእያንዳንዱ ፎርሙላ አምስት አምስት መቶ ብር ማለትም ለአስራ አምስት ፎርሙላ በጥቅሉ ሰባት ሺ አምስት መቶ ብር የምትከፍሉ ሲሆን ይህ ከከፈላችሁ በኋላ ፒዲኤፉን በነጻ ታገኛላችሁ። ይችላል የፈለገ ሰው አንድ ፎርሙላ አምስት መቶ ሁለት ፎርሙላ አንድ ሺ ብር እያለ መግዛት ይችላል። ይህን ከገዛ በኋላ ግን ሰው ምን ያገኛል? ኬሚካል ማዘዝ ሲፈልጉ ገርመንት አካባቢ ሰፈራ ስልክ ተቀምጧል፣ መርካቶ ስልክ ተቀምጧል። እንዲሁም ማሸጊያና ሌሎች ማቴሪያሎች ከፈለጋችሁ ስልክ ተቀምጧል። እንደምታዩት ሎጎ ብራንድ የመሳሰሉትንም ለመናገር ሁሉም ሰጡ እያንዳንዱ ሰርቪስ በዚህ መቅ ስልካችሁ ተቀምጧልና የምትደጉት እንድትል መጠቀም ይችላላችሁ። አሁን እንዴት አድርገው ደግሞ ከፍሎ መጠቀም እንደሚችል ለመልከት አሁን እዚህ ጋር እንደምታዩት አስራ ስድስተኛ ፎርሙላ ትላንትና ያስቴባ ነው ማለትም አፕሊኬሽኑ አጀስት ከመደረጉ ከተደረገ በኋላ በየወሩ አንዳንድ ፎርሙላ የሚገባበት። አሁን ላብሳ ገበያ ላይ ተወዷል ወይም ታስፈል ና እሱን የሚተካ ያለ ላብሳ የሚሰራ የመጨረሻው አስራ ስድስተኛ ፎርሙላ ያለ ላብሳ የሚሰራ አንድ ሊትር ሀያ አራት ብር የሚፈጅ ይሰጠናል። ይህም ሙሉ ሰርስ ለማግኘት እችግር ፉ እንዴት ትነሳለ ያደረጋል ዋጋ ሰባት ሺህ አምሶ ሰወር ትምህርት ሊገዙ የሚለውን ይጫንና በዚህ መልክ የኮርስ ስም ሊኪሎስቶን ፈሳሽ የልብስ ሳሙና፣ የኮርስ አይነት ሁሉም ትምህርቶች፣ የክፍያ መጠን ሰባ ሺህ አምስት ብር። መመሪያ እባክዎ ከታች የተዘረዘሩት ባንኮች በመጠቀም የክፍያ ክፍያ ፈጽሙና የክፍያ ደረሰኙን ወይም ስክሪንሻቱን ይላል። የምትፈልጉት ንግድ ባንክ ከሆነ ይህን ኮፒ፣ ቴሌብር ከሆነ ግስ ኮፒ ምልክቷን ኮፒ ታደርጉና ወደ ባንካችሁ ሂዳችሁ ከፍላችሁ መምጣችሁ ደረሰኙን እዚህ ችላል ስክሪንሻት ሚለው ላይ አንድ ምት ያን ለያዛችን ደረሰኝ ማስገባለን። ለምሳሌ ይህን ደረሰኝ እናስገባ ነው። ይህ ደረሰኝ እንልካለን ማለት ነው። ላክ የሚለውን ስንነካው ወደሚመለከተው አካል ው ርሲብ ሰሚትድ ሰክሰስፉሊ ነው። ከዛ ባለሙያዎች በአጭር ጊዜ ውስጥ ደረሰኙ ትክክለኛና መሆኑን አረጋግጠው ቁልፉን ያነሳሉ ማለት ነው። መልካም፣ አሁን ደግሞ እስኪ ቁልፉ የተነሳበት የተመዘገበ ሰው ላይ ሎጊን አድርገን ማለት ነው እዚሁ ለምን ስኪም እስኪ ከፍቱት የተወሰነ ደቂቃ ስለሚቆይብን እሱ ላለመጠበቅ ማለት ነው። እዚሁ እኔ አሁን ዶጋውት ላገረውን ከዚህ ወጣውን የራሴ ላስገባ ነው። እንደምታዩት ይሄ ነው ፓስዋርዴ ኤምቲ ብሎ ነው የሚጀምረው በዚህ መድከፍ ኮልኛት ስልጠናዎች እየገባው ተመልሼ አሁን የልብስ ፈሳሽ ሳሙና ነው የምናየው። ይቅርድ ሞላ ይዘት ማለት ነው እንደ መታወቻም ቁልፍ ተከፍተዋል። እዚህ ጋር ቪዲዮዎች አሉ። እዚህ ጋር ፒዲኤፎች አሉ። 15 16 ፎርሙላዎች በፒዲኤፍ እና እንዲሁም በቪዲዮ ተቀምጠዋል ማለት ነው። መንሃል አፕ ላይ ይገባል። ይሄ በዚህ መልኩ ማግኘት ይችላል ማለት ነው። ከስልጠናዎች ያሉ ነዶሽ ገብያ ማለት ጥሬ ዕቃ መሸየጥ ኬሚካል መግዛት ከፈለጉ ቤት መኪና ምናምን ሁን ፈሳሽ ሳሙናች እዚህ ጋ ነው የሚሸጠው፣ ተቀምጠዋል። ዋጋውን ያየ ሰው መደወል ይችላል፣ መጠቀም ይችላላችሁ። አጠቃላይ አፕሊኬሽን ስንጠቀም ይሄ ነው ሙሉ ማለት ነው። በስራ ሰዓት ብቻ ወይም አንድ ዘጠና